አይነ በሲሮ አፍቃሪ ክፍል አስራ ሰባት ኤልያስ በአሸናፊነት ስሜት ተሞልቶ የአህመድ ቤት ውስጥ በኩራት ይንጎራደዳል። ጋርዶቹ በግቢውና በሳሎን ላይ ተሰይመዋል። መላው የቤቱ ክፍሎች እየቃኘ ይስቃል፣ ያሽካካል፣ ባደረገው ድርጊት በራሱ ተደስቷል፤ የኩራት ስሜትም ተሰምቶታል። ከኪችኖ አካባቢ አንድ አስጨናቂ ድምጽ ይሰማል። ይኸውም የአህመድ ጥበቃ የነበረው አበራ በከፍተኛ ዱላ በአሰቃቂ ሁኔታ እየተገረፈ ነው። ገራፊው ደግሞ ዱላው ያሳረፈበት ያ የኤልያስ ጋርድ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና። የተከበራችሁ የቻናል ቤተሰቦች፣ ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ፣ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ታሪካችንን አብረን የምናዳምጥ ይሆናል። አብራችሁ ቆዩ። ባደረገበት ምክንያት መልሰው ሊበቀሉት አህመድን በማዳን የበቀል በትራ የበቀል ብትራቸውን ሊያሳርፉበት በመሻት እጅግ የሚሰቀጥጥና ጭካኔ በተሞላበት መልኩ በከባድ አለንጋ ይገርፉታል። ጥበቃውም የተቀመመለትን የቁስል መድኃኒት እንኳ በቅጡ ለፊት ሳይቀባ አካሉ ቁስል በቁስል እየሆነ ደሞ ወለሉ ላይ እስኪረጭ ድረስ በኃይል ይገርፉታል። የሱን ግርፊያ ድምጽ ደጋግመው በመስማታቸው እጅግ በፍርሃትና በጭንቀት ውስጥ ያሉት አህመድ የአህመድ ሀድሞች መኝታ ቤት ተቆልፎባቸዋል። ኤልያስ እነሱ ላይ ቆልፎ ጥበቃውን ደግሞ ይገርፈዋል። ሁለቱ ወንድ እና ሴት ሀሊሞች ኤክራምና ኤምራን በጭንቀት ውስጥ ናቸው። ከአሁን አሁን ከጥበቃው ቀጥሎ እኛ ላይ ነው ብትሩ የሚያርፈው በማለት በስጋት ተውጠዋል። ይተያያሉ፣ እንባ አይናቸው ላይ ያቀሯል። አንዳቸው አንዳቸውን ያበሽራሉ። እንዴዛ ካመራና እጅግ ከሚወዱት ለሁሉም የሚያስቀና የተረጋጋና የተንጣለለ ህይወት ድንገት ባዶ እንዲህ መቀመቅ መውረዳቸው በጣም አስደንግጧቸዋል። ምን እንዴት ተፈጠረ? ይህ ሰው ማን እንደሆነ አህመድ ላይ ምን እየተከሰተ ምንም የሚያውቁት ጉዳይ የለም። ብቻ የነገን ሰላም ይመኛሉ ሀሊሞቹ ኢምራንና ኢክራምና ኢምራን በጣሙን በእጅጉ ፈርተዋል። የኤልያስ ኤልያስ በኩራት እየተንጎራደደ ደግሞም የአሸናፊነት ትረካውን ይተርካል። አህመድ ላይ የሰራውን በጀብድ ያወራል። ማን እንደሆነ ደጋግሞ ይነግራቸዋል። ትረካውን ከጨረሰ በኋላ ወደ ቀጣዩ ስራ ገባ። በክፋት የታጀበው በመጥፎነት የታወጀው ኤልያስ ለቀጣይ ስራው የሚጠቅመውን ነገሮች ማዘጋጀት ጀመረ። ያሰበው እጅግ ከባድ ነው። ኤልያስ ከካዲሞቹ መካከል ወንዱ ሀዲም ኤምራን ጠራው። አጠገቡ አስቀመጠውና ያናገረው ጀመር። ስምህ ማን ይባላል አለው። ሀዲሙም ኤምራን ኤምራን ነው ስሜ አለው። በፍርሀት ተውጦ ኤሊያስም ቤተሰቦች አሉ ብሎ ጠየቀው። ኤምራንም አዋለኝ አለ። ኤሊያስ የት ነው ያሉት አለው። አዳማ ናቸው፣ አዳማ ናዝሬት መለሰ። ኤሊያስም አዳማ በጣም ቆንጆ ሀገር ነች። አዳማ የት አካባቢ አለና ውስጥ ሚስጢሩን ጠየቀው። በፍርሀት የታወጀው ኤምራን አዳማ፣ ፓስታ ቤት፣ ፓስታ ቤት አጠገብ አለ። ኤልያስ እኔን ታውቀኛለህ? ብሎ ጠየቀው። ኢምራን እንደማያውቀው አናቱን ወደ ቀኝና ግራ ነቅንቆ ገለጸለት። ለማንኛውም እኔ ኤልያስ እባላለሁ። ከዚህ በኋላ ያንተ አለቃ፣ የሁላችሁም አለቃ እኔ ነኝ። አህመድ የሚባል ሰው ትረሱታላችሁ አለው። ኢምራን እ ማለት አህመድ የት የት ሄዶ ነው አለ ፍርሃት በተሞላበት የእንትብታቤ ንግግር። ኤልያስን ትሰማኛለህ ከዚህ በኋላ የምልህን ማድመጥ እንጂ ያልተጠየቅከውን መዘባረቅ አያስፈልግም። አላስፈላጊ ጥያቄም እንዳትጠይቀኝ። የምልህ ገብቶሃል አይደል? አለው ኤምራንም በአወንታ ወደ ላይ እና ወደታች አናቱን ነቀነቀ። መልካም፣ በዚህ ከተግባባን፣ እኔ ኤልያስ ምንም ነገር ማድረግ ፈልጌ የሚያግደኝ የሚከለክለኝ ኃይል የለም። ስለዚህ አሁን ላሰብኩት ስራ አስፈላጊ ሆነ ስላገኘሁ ታግዘኛለህ። የምልህን ነገር በጥንቃቄ ትፈጽማለህ። ባልኩህ መሰረት ነገሮችን በትክክል ካሳካ ከፍ ያለ ጠቀም ያለ ሽልማት እሸልምሃለሁ። ቤተሰቦችህንም የምትረዳው አንተ ነህ አለው። ኤምራንም አዎ፣ እኔ ነኝ እኔ ነኝ የማግዛቸው አባቴ እናቴና ትንሽ እህቴ ናት ያለችው። ስለዚህ እኔ ነኝ ስራ ሰርቼ ለነሱ የምልከው ሲል መለሰለት። ኤምራን በፍርሃት ተውጦ እያንዳንዱን ነገር ግልጽ ያወራል። ኤልያስም የተነገረውን በመጠቀም በጣም መልካም፣ ከዚህ በኋላ አይዞህ፣ በተሻለ ሁኔታ ትረዳችዋለህ። እኔ ለአንተ አስፈላጊ ሁሉ አድርግልሃለሁ። አንተም እኔ የምፈልገውን ነገር ታሟላልኛለህ። ስራህ ምን መሰለህ? አየህ እኔ ጣልቃ የሚገባብኝና ያለ አቅሙ የሚፍጨረጭር ሰው አልወድም። አብሶ ደግሞ አታላይ እና ብልጥ ሊሆንብኝ የሚሞክር ሰው በጣም እቀጣለሁ፣ በጣም እቀጣለሁ። ለእሱ ምንም አይነት ሀዘን የለኝም። ለዚህ ነው የዚህን ጥበቃ ጩኸት የምትሰማው አለና ወደ ራሱ ንግግር ገባ። እኔና አህመድ የተጣላ ነው መልአክ ከመሰለች ከመሰለች እንደ ጨረቃ ከምታበራው ለትዳር ካጫኋት ሴት ጋር የማይሆን ነገር ጀመረ። እሱ እኔን ሊቀማ፣ እኔ ያሰብኳትን ሴት ሊያገባ ሞከረ። ሀሀሀ አላወቀኝም። አየህ እኔ ደግሞ በፈለግኩት ነገር ላይ ጣልቃ የሚገባብኝ ሰው አረቄ ሸኛለሁ ሲል ኢምራን አህመድ ሞቷል ማለት ነው ብሎ ለራሱ በልቡ አስተጋባ። በእጅጉ አዘነ። ተስፋ አስቆራጭ ሆነበት። ግን አጠገቡ ካለው አውሬ ሰው ለመለያየት ያለውን መፈጸም እንዳለበት ጠንቅቆ ያውቃል። ማዳመጡን ቀጠለ። ኤልያስም ንግግሩንና እቺ ሴት የኔ እንጂ የማንም አትሆንም ስለዚህ አህመድ የለካከፈውን ነገር በአንተ እናጸደዋለን። እዚህ ቤት የሚመጡትን ጋሻ ክመል ታውቃቸዋለህ ታውቃቸዋለህ አለው። ኤምራንም በደንብ ያውቃቸዋል እሳቸውም ያውቁታል፣ እንደሚያውቃቸው መለሰለት። መልካም፣ ስለዚህ አሁን ስልክ እሰጥሃለሁ አለው። እሳቸው ጋር እንደውላለን እሳቸው ጋር እንደውላለን። ከዛ አህመድ ድንገት ባጋጠመው ከፍተኛ የቢዝነስ ጉዳይ ከከተማ እንደወጣና ሁሉንም የኒካውን ውክልና ላንተ እንደሰጠ ለአባቷ ተነግራቸዋለህ። ከዚያ ነገ ከሰዓት በኋላ ሽማግሌዎች እንደሚመጡና የአህመድን ቦታ ወክለህ አንተ ሄደህ ኒካውን እንደምታስርና ፊርማ እንደምታፈራርም ተነግራቸዋለህ። እኔ የምሰጥህን ዶኩሜንት ይዘህ እዛ ላይ ልጅቱ እንድትፈርም ታደርጋታለህ። ከምሰጥህ ወረቀቶች እኔ እንድትናገር ከምልክህና ከማዝሆች አንድ ቃል ብትተነፍስ በሽምግልና ሰበብ አብረውህ የሚሄዱ የኔ ሰዎች አንተ ንግግርህን ተናግረህ ከመጨረስህ በፊት አዳማ፣ ናዝሬት ፓስታ ቤት አካባቢ ይጠብቁሃል። የምልህ ገብቶሃል አይደል? አለና ውድና የተከበራችሁ የቻናሌ ቤተሰቦች